ወዳጆች እንደምን አላችሁ? ቀጥሎ በምናገረው ጉዳይ ዙሪያ ባልናገር በጣም ደስ ባሌ ነበር። ነገር ግን ሁኔታዎች፣ ነገሮች አላስችል ሲሉኝ ትንሽ ልተንፍስ ብዬ እቺን ቪዲዮ ቁጭ ብዬ ሻይ ከምጠጣበት ካፌ ሆኜ ወደ እናንተ ለመልቀቅ ተገደድኩ። ወዳጆች በእውነቱ በሕይወቴ ለመከላከያ ሰራዊታችን ያዘንኩበት ቀን ትላንትና፣ በቀደም፣ ያለፉት ሁለት ቀናት ምክንያቱም የተለያዩ ሰዎች ሲለጥፉ የነበረውን ቪዲዮ ሳይ ብቆይም ነገር ግን ለማመን ተቸግሬ ነበር። ሁላችሁም ያያችሁትና ዞ እንዲያለ ሰውም አለ እንዴ ብላችሁ በጣም የተዘገነናችሁበትን ቪዲዮ እኔም እንደ ማንኛውም ኢትዮጵያዊ አየሁ። ቪዲዮው አንድ በታላቁ የአማራ ሕዝብ ስም የሚነግድ ለአማራ ሕዝብም ነጻነት እታግላለሁ የሚል ሰው መሰል አውሬ የሰውን እጅ ድንጋይ ላይ ወይ እንጨት ላይ አድርጎ በደሎደመ መጥረቢያ ሲተፈትፍ አየሁኝ በውኑ መከላከያችን ከነዚህ ሰው መሰል አውሬዎች ጋር ሲታገል መቆየቱ ካላሳዘነን ምንም ሊያሳዝነን አይችልምም፣ አይገባም። እኔ ይመስለኝ የነበረው የጦር ሜዳ ህግ ከሚገባቸው ሲተኩሱ ተኩሰው ሲሸሹ ሸሽተው እንደ ማንኛውም ታጋይ ደግሞ ወይም ደግሞ እንደ ማንኛውም ጠመንጃ ይዞ እንደሚንቀሳቀስ ሌላ ጊዜ ደግሞ ጠብቆ የሚተክሱ መስሎኝ ነበር። እነዚህ እንደሱ አይደለም። አንደኛ ምንም አይነት ሰብዓዊነት የሌላቸው አይደለም፣ በነጻነት ስም በሌላ አንድ አደገኛ አውሬ ስምም ሊጠሩ የማይገባቸው እጅግ ጨካኞች መሆናቸው እናያየሁት ምናልባትም ያየነው አንድ ሰውን ግን ሁሉም እንደዛ መሆናቸውን በተለያየ መንገድ ስንሰማ የነበርነውን በትክክል ይሄ ሰው አረጋገጠልን። እናም መከላከያችን ላለፉት ሰባት ዓመት በተለይም ደግሞ ላለፉት ሁለት ዓመታት አማራ ክልል የገጠመው ይሄ ነው። ታላቀው የአማራ ሕዝብን በጣም አሳዝኖኛል። እንዲህ ያሉ አውሬዎች እጅ መውደቁ በጣም ያሳዝናል። እንዲህ ያሉ ጨካኞች እጅ መውደቁ በጣም ያሳዝናል። እናም ወዳጆች የባሰ ነገር ሳይመጣ በርግጥ ከዚህ የሚብስ የለምና፣ ሁላችንም እነዚህን እጅግ ጨካኝ በአማራ ህዝብ ስም የሚነግዱ የኢትዮጵያኖችን እጅ የሚቆርጡ ጨካኞችን እንታገል። ለአንዴና ለመጨረሻ ጊዜ ይብቃችሁ እንበል። ከመከላከያችን ጎን ቆመን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ወላይታ፣ ሶማሌ፣ አፋር ሳንል በቃችሁ ንበር። ይህን ያላወገዘ የእምነት አባትም ምንም ሊያወግዝ አይችልም። ይህን የማያወግዝ ሽማግሌ ከዚህ በኋላ ምንም ሊያወግዝ አይችልም። ይህን የማያወግዝ ኢትዮጵያዊ ወይም የሰው ልጅ ምንም ሊያወግዝ አይችልም። እና ወዳጆች፣ ቦኮ ሀራም ከዚህ የተሻለ ነው። የሎርድ ሪስታን አርሚ የነ ጆሴፍ ኮኒ ከዚህ የተሻለ ነው። እነዚህ ወዳጆቻችንን በሊቢያ በረሃ ካረዱት ምንም የተሻሉ አይደሉም፣ እንዲሁም ሳይበልጡም አይቀሩም። እናም በውኑ ጠንካራው ጀግናው መከላከያችን እያደረገ ካለው የሰላም ማስከበር ስራ ጎን ለጎን ቆመን እነዚህን እጅግ ክፉና ጨካኝ ሰዎች ለአንዴና ለመጨረሻ ጊዜ ከኢትዮጵያችን ላይ ነቅለን እንጣል። ለዛሬው ይህንኑ ብቻ ነው ምለው። ድል ለመከላከያችን። ገለቶማ የቀነለይ አመሰግናለሁ።